ለሁላችሁም ዱዐ ማድረግ ፈለኩና ያው ሹክር እንዳልለው ነው። ስራው የሁላችንም ነው። ዲነል ኢስላም የእናንተም፣ የእኛም የከል የሚባል የለምና ሁላችንም ተባብረን ይህን ንጹህ የሆነ እስልምና፣ ንጹህ የሆነ አቂዳ ለኡማው ማስተላለፍ ሁላችንም በቻልነው ቀድር የእያንዳንዳችን ግዴታ ይሆናል። ዑለማዎች ምን ይላሉ? ዒልሙ አህሊ ሱና ሚፍታሑ ልጀና። የአህለ ሱናዎች አህለ ሱና የሚባሉት ከረሱሉ ሶሓበት ልኪራም ተቀብለው ሶሓበት ልኪራምን ተከትለው እኛ ወቅት ድረስ በሰንሰለት ያመጡልን የትልልቆቹ ዑለማዎች ዒልሙ አህሊ ሱና ይባላል። የአህለሱናዎች ዒልም ለጀነት ቁልፍ ነው። ሚፍታሑ ልጀና ነው። ይህንን ዒልም ይህን ዓቂዳ ይዞ የሄደ ሰው ኢንሻአላህ ጀነት ይከፈትለታል። ይህንን እውቀት ይዞ አቂዳውን ያላስተካከለ ሰው ግን የጀነት በር ዝግ ነው ይላሉ። አላህ የጀነትን በር ክፍት አላህ ያርግልንና እና ይህ ላይ ምን ማለት ፈልጌ ነው? ሁላችሁም በሀገር ውስጥ ያላችሁም ከሀገር ውጭ ያላችሁም አህለሱና ወልጀማዓዎች ወንድ ሴት ሳትሉ ትንሽ ነው ትልቅ ነው ሳይባል ሁላችሁም ይሄን ስራ በጣም ተደስታችሁና ወዳችሁ ያሳያችሁት መነቃቃት ያሳያችሁት ደስታ በጣም የሚያስደስት ነው። ጃአለሁ ላሁ ፊ ሚዛኒ አዕማሊኩም ከስራ መዝገባችሁ ጋር እንሻ አላህ አብሮ ከሌላው ስራ ጋር ቀቡል ሁኖ የውመልቅያማ የሚጠቅም አላህ ያድርገውና ስለዚህ እኔ ያስደሰተኝ ምንድን ነው የአህለሱና ወልጀማዓው ይህን ያህል መነቃቃትና የአህለሱና ወልጀማዓ ይህን ያህል እትሃድ አንድነት ፈጥሮ ለዲናችን እንዲህ አይነት መነቃቃት ኑሮ በጥሩ ነገር ላይ መሆኑ በጣም አስደስቶኛል። አሁንም ቀጥሉበት። ያው እያንዳንዱ የምንሰራውን ስራ ኢንሻአላህ እኛ አህለሱና ወልጀማዓዎች ስትንባል አህለሱና ስንባል ወልጀማዓ በተሰውፍ መንገድ በሶፍ ብሎ ማለት የነፍስያን የዱንያን ጣጣ ከቀልብ ላይ አውጥቶ በትክክለኛ በሶሃባተል ኪራም የሚሄዱ ሰዎች መስመራቸው ኢኽላስ ያስፈልገዋል። ሰህሉ ቱስቱራይ ቱስትሪ የሚባሉት ትልቁ አሊም ረዲየላሁ አንሁ ምን አሉ መሰላችሁ? ኡሱሉ መዝሃቢና የእኛ አህለሱና ወልጀማዓ መሰረታችን ሶስት ነገር አላሉ። የምንነሳበት አንዱ ምንድ ነው ቢባል እቅትድያኡም ቢንነቢይ صለ ላሁ ዐለይሂ ወሰለም ፊልአኽላቂ ወልአፍዓል ረሱሉን መከታተልነው በረሱሉ ስነ መግባር ወለኩም ፊረሱሊላሂ እስወቱን ላሂ ሐሰና ትልቅ ሞዴላችን ትልቅ ልንከተለወት ፊ ዱንያ ወል አኺራ ፈላሕ ልናገኝ የምንችለው ሷዲቁል አሚንን ረሱልን صለ ላሁ ዐለይሂ ወሰለም ስንትከተልነውና ጸባዮንም እሰወ የሚሰሩትንም መከታተል ነው። አሉ ሁለተኛ ወልአክሉ ሚና አልሓላል አህለሱና ሱና ወልጀምአ ገንዘቡን ከሓላል ይከስባል፣ ለሓላል ያውላል። የሚጠቀመውን ሁሉ አላህ ከፈቀደው እንጂ አንዱ አህለሱና ሱና ወልጀምአዎችን ለየት የሚያደርገን አጭበርባሪዎች አይደለንም። እንዲያው ከየትም ይምጣ ብለን ማንኛውንም ነገር ከሓላል ከሐራም አንጓፍፍም። ሐላል የሆነን ነው የምንጠቀመው። አሉ ሶስተኛ ወኢክላሱ ንየቲ ፊ ጀሚዕል አፍዓል ማንኛውንም ነገር ስንሰራው ማንኛውንም እንቅስቃሴያችንን ከአላህ እናገኛለን ብለን በእክላስ ነው። አሉ እክላስ ማለት ምን ማለት ነው? ማንኛውንም ነገር የሰው ልጅ የሚሰራውንም ይሁን የሚናገረውንም ይሁን ማንኛውን የሚንቀሳቀሰውን ለይህ የሚከፍለኝ አላህና አላህ ብቻ ነው ከአላህ አገኘዋለሁ ብሎ መንቀሳቀስ ይሄ ትልቅ ነገር ነውና፣ እክላሳችን ኢንሻ አላህ ፊትለፊት አድርገን ምንጊዜም ስናዳምጥ። ሁለተኛ ይሄ የአህለሱና ወልጀማ ዕልም ይሄ ንጹሕ እውቀት ተሰሓበተ ልኪራም ጀምረው ዕለማዎቻችን እስከኛ ድረስ ሳይሰረዝ ሳይደለዝ ሳይበከል የመጣን ለሌሎች ማስተላለፍ ትልቅ የምናገኝበት ስራ ስለሆነ እንሻ አላህ ነያችንን አጥርተን ለአላህ መስራት አለብን። ሌላው ምንድን ነው በኦታችን ላይ አምራቦል ጀሰድ፣ የቀልብ በሽታዎች በሰው ልጅ ላይ እንደምታዩት እንደበዛ ሁሉ የተለያዩ ስማቸውን የምናቃቸው የማናቃቸው በሽታዎች፣ የጀሰድ በሽታዎች እንደበዙ ሁሉ ደግሞ ሌላ ምን በሽታ አለ መሰላችሁ? አምራቦል ቁሉብ የሚባል በሽታ አለ። የቀልብ በሽታዎች የቀልብ በሽታዎች፣ ከነዛ ውስጥ ምንድን ነው ሐሰድ የሚባል አለ። ያን አውጥቶ መጣል ያስፈልጋል። ምቀኝነት፣ የሚባል ቦርድ የሚባል አለ፣ በሌላው ላይ ዝም ብሎ ከሚዲያ ተነስቶ ጥላቻ። እንዲሁ ኪብር የሚባል አለ፣ ሌሎችን ዝቅ አርጓይቶ እኔ የበላይ ነኝ የሚል። ሌላው አሁን በተለይ በኦታችን ላይ ተስፋፍቶና ሰውን መርዞት የሚገኝ አሶብያ የሚባል አለ። የሰው ልጅ ሰው ሆኖ መፈጠሩ ትልቅ ኒዕማ ትልቅ ስጦታ ሆኖ እንደውም ከሰው ደሞ አልፎ አላህ ንጹህ አቂዳ ዲን አልኢስላምን አላህ ሰቶን ነብይ ረሱልን አለይሂ ሰላቱ ወሰላም አርጎልን ሷዲቁል አሚንን መመሪያ፣ ቁርአንና ሐዲስ የሚመሩን ንጹህ ዑለማዎች እያሉ ሰው ግን በተለያየ ረሱል አለ ሰላቱ ወሰላም እንዲያትቀርቡት ባሉት በሽታ ተመርዞ ይገኛልና፣ ከዚህም ነጻ ልንሆን ይገባል። አንዱ ምንድን ነው ቢባል፣ አሁን እንደምታዩት ይሄ አሶብያ የሚባል ቀበልያ የሚባል ዘረኝነት። ዘረኝነት ምን ያህል የከፋ በሽታ መሆኑን ሷዲቁል አሚን አለ ሰላቱ ወሰላም ሲናገሩ፣ ቡኻሪም ሙስሊምም ሌሎቹም ዘግበውታል። እዚህ ላይ ከፍ ያለ ማስጠንቀቂያ ነው ረሱል አለ ሰላቱ ወሰላም የሰጡት። የረሱል ሆነው ከመላከው በፊት እነ አውስ እነ ኸዝረጅ የሚባሉና ሌሎች በዘር ተቧድነው ከመቶ አመት በላይ ሲጨራረሱ ሲዋጉ የነበረውን ሁሉ ረሱል አለ ሰላቱ ወሰላም ሲመጡ ያን ሁሉ አስለቀቀው። ሁሉም በጥሩ እንዲያስብና እንዲነፋፈቅ እርስ በርሱ እንዲተሳሰብ አደረጉት። እና ያንስ ያስለቅቁ ምናሉ ሷዲቁ ልአሚን አለ ሰላቱ ወሰላም ደኦሃ ዘረኝነት የምትባል በሽታ ከቀልባችሁ አውጥታችሁ ጣሏት። ፈኢነሃ ሙንቲና ወፊ ሪዋያ ፈኢነሃ ከቢታ ነው ያሉት ረሱል አለ ሰላቱ ወሰላም። ዘረኝነት ብሎ ማለት የሸተተ የገማ የቆሸሸ ነገር ነው። በተለይ እውቀት ባላቸው ሰዎች ላይ ይሄ ሲታይ ምን ያህል ያስጠላል። አንድ ሰው አንድ የገማን ሙንቲን የሆነ ጥንብ ነገር ተሸክሞ ሰዎች ጋር ቢቀመጥ ማን ከሱ ጋር ይቀመጣል? በሙንገር ላይ ቢንቀሳቀስ ማን ከሱ ጋር ይንቀሳቀሳል? ስለዚህ በዘረኝነት በሽታ ተመርዞ የሚንቀሳቀስ ሰው ምን ተሸክሞ እንደ መኸር ነው፣ የሸተተ የገማ ቆሻሻ ተሸክሞ እንደ መኸር ነው አሉ። አልሐምዱሊላህ እኛ አህለሱና ወልጀማዓ ስንባል በሀገር ውስጥም ያሉ ከሀገር ውጭም ብዙ የሰው ልጆች ብዙ አይነት ቀባኢል ብዙ የሰው ዘር ቢኖርም ላ ኢላሃ ኢለላ ሙሐመዱን ረሱሉላህ እስካገናኝን ድረስ ማን ምንድነው የሚል ነገር የለንም። ይህ በሽታ ከየት ይመነጫል? መነጫል ከተባለ እንደውም ሱፊያኑ ሰውሪ እንዲያሉት ምናሉ ሲንፋኒ ኢዛ ሰላሓ ሰላሐ አልኡማ ወኢዛ ፈሰዳ ፈሰደት አልኡማ አሉ። ሁለት ቡድኖች አሉ። እነይ ሁለት ቡድኖች ሲስተካከሉ ሶላሓቲል ኡማ ህብረተሰብ ይስተካከላል፣ ምንም ችግር የለበትም አሉ። እነዚህ ሁለት ቡድኖች እነሱ ሲበላሹና ያልሆነ ነገር ሲይዙ ህብረተሰቡም ይመረዛል፣ ይበከላል፣ ይበላሻል አሉ። እነማን ናቸው ቢባል አልሙሉኩ ወልዑለማኡ አሉ ሱፊያኑ ሰውሪ ረሒመሁ ላሁ ረሕመተን አንደኛ፣ የፖለቲካ መሪዎች፣ ባለስልጣኖች ሲመረዙ ኡማው ይመረዛል አሉ። ሁለተኛ፣ ይሄ ምሁር ነኝ ምሁራኖች የሚባሉ በአካዳሚኩ የሚሁን በሸሪአተል ኢስላምያ በሃይማኖት የሚሁን የሃይማኖት መሪዎች የሚሁኑ የፖለቲካ መሪዎች ተመርዘው በዘረኝነት፣ በተለያየ በውሸት፣ በአጭበርባሪነት፣ በቀጣፊነት እነዚህ ሁለት ቡድኖች ሲበከሉ እንዳለ ኡማውም ይበከላል አሉ። እነዚህ ሁለት ዕውቀት አለን የሚሉ ዕውቀቱ የሃይማኖትም ይሁን የሌላ አካዳሚክም ዱንያዊም ይሁን ኡኽራዊም ይሁን አዋቂዎች ነን መሪዎች ነን ተሰሚነን የሚሉ ሰዎች ደግሞ ከተስተካከሉና እነሱ ቀጥ ብለው በትክክል ለሰው ልጅ የሚያስቡ ነው የሃይማኖት መሪውም እንደ ሃይማኖት መሪ ሆኖ በሚመራ ጊዜ ኡማው ይስተካከላል። ህብረተሰቡ ለራሱ ችግር የለበትም አሉ። በዚህ ወቅት እንደምናየው ዘረኝነትን እንደ ሸቀጥ የሚጠቀሙ ሰዎች አይደለም ፖለቲከኞቹ፣ የሃይማኖት መሪዎች የሚባሉት እንደ ትልቅ ወረት አድርገው እሱን ስልጣን ማገኛ፣ እሱን ገንዘብ ማገኛ አድርገው የሚያጭበረብሩ ሰዎች አሉና እነይህንም እንዲህ አይነቶቹን እንደ ሃይማኖት መሪ ሁላችንም ልንመክር ልናስተካክል አወለን። እኛ ደግሞ ሁላችንም ከይህ በሽታ ነጻ መሆን አለብን። አብዱላህ ኢብኑ መስዑድ ባስተላለፉት ሳዲቁል አሚን ረሱላችን አለይሂ ሰላቱ ወሰለም ምናሉ መሰላችሁ፣ መነሶረ ቀውመሁ ዐላ ገይሪል ሐቂ ፈሆወ ከልባኢር ለዚ ሩድ ፈሆወ ዩንዘኡ ቢዘነቢህ አሉ። አንዲ በዘረኝነት ተመርዞ ካለምንም አግባብ ለብሔሩ ብቻ ብሔርን ረዳለሁ ብሎ ሌላውን ታላግባብ የሚዞልም አሉ። ረሱል አለ ሰላቱ ወሰላም እንዴት ነው አንድ ራቀ ጉርጓር ላይ በጭንቅላቱ እንዴት ተዘቀዘቀ ግመል ነው አሉ። ያ ግመል በጭንቅላቱ ተዘቅዝቆ ሰዎች ለማውጣት ጅራቱን ይዘው ይገትቱታል። ተላልጡ ምን ብሎ በግመል ክብደት ምኑን ተይዞ እንደሚጎተት ጅራቱን ወጥቶ ግመል ይሆናል ወይ ወጥቶ በህይወት ይኖራል ወይ አስቸጋሪ ጉዳይ ነው ስለዚህ የዘረኝነት በሽታ የለከፈው ሰው እጉርጓድ ውስጥ በጭንቅላቱ እንዴት ተዘቀዘቀ ግመል ነው ብለዋልና ይሄ በሽታ በእያንዳንዳችን ላይ እንዳይኖር የወቅቱ በሽታ የወቅታችን ወረርሽኝ የወቅታችን ልክፍት ስለሆነ ሁላችንም ልንጠነቀቅ ይገባል። ጁበይር ብኑ ሙጥኢም ባስተላለፉት መልካም ስራውን አላ ውደ የሊለወትና ረሱሉ ለ ሰላቱ ወሰላም ምን አሉ፣ ለይሰ ሚና መን ዳአ ኢላ አሶቢያ፣ የሚሰባሰበው የሚጠራው ለመጥፎ ነገር ብሔሩን የሆነ ሰው የኔን አርአያ የተከተለ አይደለም። ሙስሊም በዚህ አይነት ባህሪያ አይገለጽም አሉ። ወለይሰ ሚና መን ቃተለ አላ አሶቢያ። በዘረኝነት በሽታ ተለክፎ አንዱን በሌላ በጥላቻ አይቶ ዘረብን ብቻ ለመርዳት ብሎ የሚጋደልም ይህም የኔን አርአያ የተከተለ አይደለም አሉ። ወለይሰ ሚና መማተ አልአሶብያ አቡ ዳውድ በዘገቡት አዲስ ነው። በዘረኝነት ተለክፎ ሌላውን ለማጥቃት ሌላውን ለመዞለም ብሎ የሞተም የኔን አርአያ የተከተለ ሰው አይደለም ሲሉ ረሱል ዐለይሂ ሰላቱ ወሰላም ተናግረዋል። አንፉሰይለተ ረሒመሃ ላሁ ተዓላ አነሃ ሰሚአት አባሃ ፉሰይላ ካባት የሰምቻለው የቁል የኔ አባት ምናላሉ? ፉሰይላ አባቶ ሰአልቱ ረሱላ ላሂ ሰለላሁ ዐለይሂ ወሰለም ፈቁልቱ ያ ረሱላ ላ አሚና አልአሶብየቲ አዩሒበ ረጅሉ ቀውመሁ ረሱሉን ጠየቋቸው። አንድ ሰው መርጦና ወዶ ሳይሆን ከአንድ ከሆነ ብሔር ሊወለድ ይችላል። ያን የተወለደበትን ብሔር የተወለደበትን አካባቢ ህብረተሰብ ቢወድ ይህ ዘረኝነት ያስብለዋል ወይ ብዬ ረሱልን ጠይቅ ያለው አሉ፣ የፉሴላ አባት። ሷዲቁል አሚን ሲመልሱ ምን አሉ? አለላ አይ፣ ይሄ እኮ ዘረኝነት አያስብልም። ወላኪን ምናል አሶብያህ አያንሶራ ረጅሎ ቀውመሁ አላ ዙልሚን። አሉ ኢማሙ አሕመድ በዘገቡት። ዘረኝነት እኮ አልገባችሁም የሚሄድ የለም አሉ። አንድ ሰው የተወለደበትን ብሔሩን ሊጠላ አይገባም፣ በብሔሩ ሊሸማቀቅ አይገባም። ችግር የለም በቤተሰቦቹ ሊኮራ እንጂ፣ መኩራት ማለት በቃ ሳይሸማቀቅ ሳያፍር ከይህ ብሔር ነው የወጣሁት ከይህ ዘር ነኝ እኔ ቢል ችግር የለውም። ግን የዘረኝነት በሽታ ለክፎታል የሚባለው ምን ሲሆን ነው? ጭፍን ጥላቻ በሌላው ላይ ይዞ በጭፍን ብቻ ይሄ የኔ ብሔር ነው የሚለው አካል ሌላው ላይ ዙልም ያድርስም አያድርስም፣ በጭፍን ይሄ ብቻ ይሁን ነገሮችን ቆም ብሎ ሳያስብ፣ ነገሮችን ሳያይ ዝም ብሎ በጭፍን መደገፍ፣ ይሄ የዘረኝነት በሽታ የሚባለው ይህ ነው አሉ ረሱል ዐለይሂ ሰላቱ ወሰላም። በተለይ በዙልም ላይ ተባብሮ በሌላው ላይ መዝመት በሌላው ላይ ሌላ ግፍ ማድረስ ይሄ የእስላም ባህሪ አይደለም ብለዋልና፣ ከቀልብ በሽታዎች አንዱ ይህ ነው። ከዚህ መላቀቅ ሰዎች ከዚህ እንዲላቀቁ አብረውን የሚውሉትን የሚያድሩትን በእንዲህ አይነት በሽታ የተለከፉትንም መምከር አለብን። አንዱ ለሌላው ስጋት ከሆነ እስልምናውም አስቸጋሪ ነው። ካሚለል ኢማን አለው አይባልም አንድ ሰው ረሱላችን ዐለይሂ ሰላቱ ወሰላም ምን አሉ መሰላችሁ ወላሂ ላ ወላሂ ላዩሚን ወላሂ ላዩሚና አረ በአላህ ይሁንብኝ ሙሉ ኢማን አላመነም አለ ጭራሽ ሙስሊም አይደለም ማለት አይደለም እዚህ ላይ አረ አሁንም በአላህ እምላለሁ ሙሉ በሙሉ ካሚለል ኢማን አለው ማለት አይቻልም። ለሶስተኛም አሁንም ይሄ ሰውዬ በእርግጠኝነት አምኗል ማለት አይቻልም ሲሉ ረሱል አለ ሰላቱ ወሰላም ኢላ መን ያ ረሱላ ላህ ከአንዴ ሁለቴ ሶስቴ እምነቱ ሙሉ አይደለም። አራሙኑ እምነቱ ጎደሎ ነው። ወይተን ነገር ይቦጫቦጫል። ባላህ ይሁንብኝ አላመነም አላመነም ያላችሁት ማን ነው? ሲሏቸው ረሱል አለይሂ ሰላቱ ወሰላም ምናሉ? ሰው አለዚ ላ የእመኑ ጃሩሁ በዋኢቀሁ አሉ። ከአንድ አይሉ ሁለት ከሁለቴ ሶስቴ፣ ባላህ ምለው እምነቱ ሙሉ አይደለም ብዬ የተናገርኩት ሰውማ ለጎረቤቱ እንዲሁም ለሌላው ሰው ስጋት የሆነ ሰው ነው አሉ። አንድ ሰው ጎረቤቱ አምኖት እሱ እስካለ ድረስ እኔ ምን አለብኝ እሱ እስካለ ድረስ ልጆቼ ምን አለባቸው እሱ እስካለ ድረስ የእኔ ንብረት ምንም አይደርስበት ማለት ሲገባው ጥሩ ሰው ሆኖ፣ ያኛው ግን ነገ በኔ ላይ ምን ያደርስብኝ ይሆነኝ ነገ በልጆቼ ላይ፣ በቤተሰቤ ላይ፣ በንብረቴ ላይ ይህ ሰው ምን ሊያመጣብኝ ይችላል እያለ እየተጨነቀ ይሄኛው ይኖራል። ለጎረቤቱ ስጋት፣ ለጎረቤቱ ጭንቀት፣ ለጎረቤቱ ራስ ምታት የሆነ ሰው እምነቱ ሙሉ አይደለም አልተስተካከለም፣ አሉ። ይሄ አንዱ በሽታ ነው። አላህ እንዲህ አይነት በሽታ እንዳይለክፈ እንዳይሰጠንም ዶአ ማድረግ አለብን። ያለባቸውንም አላህ እንዲያላቀቃቸው ዶአ ማድረግ አለብን። ይህን ሀዲስ ኢማሙ አልቡኻሪም ሙስሊምም ዘግበውታል። ሀዲሱ ሙተፈቅ አለህ ነው። ሌላው ምንድነው ነው ከነዛ ከቀልብ በሽታዎች ሐሰድ የሚባል አለ። ምን የሚባል ነገር አለ መሰላችሁ ኩሉል አዲያወቲ ይላሉ። ኩሉል አዲያወቲ ቀድ ቱርጃ ኢማተቷሃ ኢላ አዳወተ መን አዳከ ሚን ሐሰዲን። በተለያየ ጥቅም በተለያየ ግልጽ ሊሆን በሚችል ነገር ሰዎች ቢጣሉ ፍርድ ተሰጥቶት ከሶ አሶስተኖ ሽማግሌዎች ሸምግለው፣ ጓደኛዎች አነጋግረው ምን ሊሆን ይችላል ችግሩ ሊፈታ ይችላል አሉ። እንግዲያስ የማይፈታ ችግር እንደ ጎረቤትም እንደ ቤተሰብም እንደ ጓደኛም ምንድን ነው አንድ ሰው ሌላውን የሚጠላው ምን ከሆነ አሉ በምቀኝነት ከሆነ እሱ ለምን ተሰሚነት አገኘ? እሱ ለምን የተሻለ ኑሮ ኖረ? እሱ ለምን ጥሩ ልጆች ያገኘ፣ ጥሩ ሚስት ለምን አገባ፣ እሱ ለምን ከበረ ብሎ ከሆነ እንዲህ አይነቱ በሽታ ወይም እንዲህ አይነቱ ጸብ መድረቅና መወገዴ አይቻልም። ኩሉ ናስ ያቅዲሩ አላ ሪዷ፣ ማንኛውንም ሰው ይቅርታ መጠየቅ ያለውን ችግር መፍታት ይቻላል። ኢላ ሐሲደ ኒዕመቲን፣ ሁልጊዜ ቢያስታርቋቸው ቢያነጋግሯቸው እያገረሸ ይሄኛውም ሰውዬ ያኛውን ሊያስደስተው የማይችለው ምንድን ነው ቢባል፣ በምቀኝነት የተነሳ የሚመጣን ጸብ ማስወገድ ማስተካከል አልችልም ይባላል። ለምን? ፈኢነሁ ላዩርዲህ ኢላ ዘዋሉሃ። በምቀኝነት የተለከፈ ሰው ሊያስደስተው የሚችለው ምንድን ነው? ያ አገኘ ብሎ የሚመቀኘው ሰውዬ ሲያጣ ብቻ ነው። ለሱ ሲል ደግሞ ሊያጣ አይችልም። ስለዚህ ይሄ ሐሰድ የሚባልን በሽታ በጣም አስቸጋሪ ዱንያ፣ አኺራ የሚያጠፋ በሽታ ነውና፣ ከዚህም ኢንሻአላህ አላህ ሁላችንም አላህ ይጠብቀንና ከዚህ መጠበቅ ራሳችንን መፈተሽ አለብን። ሌሎችን እንንገር ያለውን እናስተላልፍ የምንለው ለምንድን ነው? ጃቢር ኢብኑ አብዱላህ ባስተላለፉት ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ አውሃ አላሁ አዘወጀለ ኢላ ጅብሪል ዐለይሂ ሰላም አኒቅ ሊብ መዲነተ ከዛ ወከዛ ቢአህሊሃ አስቸጋሪ የሆነች በሉጥ ጊዜ የነበሩ ሰዎች ታች መሬት የታችን ወደ ላይ የላዩን ወደ ታች አርገህ ገልብጠህ እነዛን አመፅ የሚሰሩትንና እነዛን ለኢስላም ምቹ ሁኔታ ያልፈጠሩ ኢስላምን ያልተቀበሉ አደገኛ ወንጀል የሚሰሩን ሰዎች አጥፋ በሚባል ጊዜና ጅብሪል ምናላሉ? ሷዲቁል አሚን አለ ሰላቱ ያ ረቢ ኢነ ፊህም አብዴከ ፉላና ለሚዕሲከ ጦርፈተ ዐይን። ጅብሪል ምን አለ ያ ረብ ከሌ ከሌ ልጅ የሚባል ለአይን ቅጽበት ያህል አንተን ያልወነጀለ ኢባዳያውን ይዞ በጥሩ ሁኔታ አቂዳያውን ይዞ የሚዘክር አንተን የሚገዛ ባሪያ አለ ሲል ጅብሪል ጅብሪል ምን ሚል ወህይ ደረሰው አሉ ረሱላችን ዓለይሂ ሶላቱ ወሰላም ቅልብሃ ዓለይህ ወዓለይህም እስከሱ ያችን ገልብጠሃጥፋ አጥፋ። ለምን ፈኢነ ወጅሃሁ ለም የተማዓር ፊየሳአ ምሽካቱል መሳቢህ የሚባል ኪታብ ላይ ይህ ሰው ዝም ብሎ ይዘክራል፣ ዝም ብሎ ይሰይዳል፣ ይጾማል፣ ኢባዴ ያረጋል እንጂ አንድ ቀን እንኳ ዲን ተበላሸ፣ ሐቅ ጠፋ፣ ሰዎች አቂዳቸውን ሳያስተካክሉ አላህን ሳይገዙ አኼራቸውን አበላሽተው ይሄዱ ነው ብሎ ፊቱ አንድ ቀን እንኳ ከፋ ብሎት ፊቱ ቀየር ብሎ አያውቅምና፣ በይ ዝም በማለቱ መዝከሩ ብቻ ራሱን አስተካክሎ መኖሩ ብቻ በቂ አይደለም። እሱም አምር ቢል ማዕሩፍ ነይ አኒል ሙንከር ሌሎችን ባለመምከሩ ባለማስተካከሉ ስህተተኛ ነውና አብሮ ይጥፋ የሚል ወሒ በጅብሪል ላይ ደረሰው አሉ ረሱላችን ዓለይሂ ሰላቱ ወሰላም። አላህ ምንድ ነው የሚለን ወተቁ ፊትነተን ላቱሲበነ ለዚነ ዘለሙ ሚንኩም ኻሷ እነዛን አጥፊዎቹን ብቻ ለይታ የማታጠፋ የሆነ ሙሲባ እናንተ ዝም የምትሉ ከሆነ እነሱ የሚፈጽሙ ከሆነ በላኡ ሁሉንም ይተርፋልና፣ ከዛ ከሚመጣው በላእ ለመዳን ሰዎችን ከመጥፎ ነገር ራሳቸው እንዲያቅቡ ጥሩ ነገር እንዲሰሩ፣ ሌሎቹንም ምከሩ የሚል የረሱላችን ዓለይሂ ሶላቱ ወሰላም መልእክትና የቁርአን መልእክት ስላለ ስለዚህ እንሻላ ለራሳችን አውቀን ሌሎችም እንዲያውቁ ለራሳችን ሰርተን